እናንተ ሙስሊሞች ለምንድነው ወደ ካዕባ ዞራችሁ የምትሰግዱት? የምትሰግዱት ለጌታችሁ ለአላህ እስከሆነ ድረስ ወደ ፈለጋችሁት አቅጣጫ ዞራችሁ ብትሰግዱ ምን ችግር አለው? ወይስ እናንተ ጌታ በካዕባ አቅጣጫ ብቻ ነው የሚገኘው ይላሉ። እችኛዋን ነገር ስለማያቋት ነው ቢድዓና ሱና። እኛ ጌታ አላህ ስገዱ ብሎ ሲያዘን እሺ ብለን እንደተቀበልነው ሁላ ስግደታችሁም ወደ ካዕባ ይሁን ሲለን እሺ ብለን ተቀብለናል። ሰላቱን እሺ ብለን አቅጣጫውን ለእኛ ተውልን የምንለው አይደለንም። ሁለቱን ትእዛዛቶች በመቀበል ረገድ ለእኛ ለውጥ የለውም። የሰገድነው ስገዱ ብሎ እንዳዘዘን ሁላ፣ ቂብላውም ካዕባ ነው ካለን እሺ የምንለው ከሱ ስለመጣ ነው። ተግባባ። ወሚን ሐይቱ ኸረጅተ ፈወሊ ወጅሃከ ሸጠረ ልመስጂድ ልሐራም ብሎ እራሱ ነው ያዘዘን። ሰላቱን ተቀብሎ አቅጣጫውን ለኔተው ማለት ምን ማለት ነው? ከፊል ትእዛዙን ተቀብያለሁ፣ ከፊሉን ደሞ እኔ ወስናለሁ እንደ ማለት ነው። ይሄ ትክክል አይደለም። ስለዚህ ወደ ቀኝም ወደ ግራም ይዘዘን። ወሊላሂ ልመሽሪቁ ወልመግሪብ፣ ምስራቁም ምዕራቡም የኔ ነው ብሏል። ስለሆነስ ወደ ፈለገው ማዘዝ የሱ ነው። ከኛ የሚጠበቀው አስተያየት መስጠት ሳይሆን ሰሚዕና ወአጣዕና፣ ሰምተናል ታዘናል፣ እንደ ታዘዝነው ነው

ሸርዖ አዞህ ከሆነ ይኸው በሌሊቱ ክፍል ፈቅዶላሃል። ራስህ እንደተመቸህ ለጌታ ስገድ። የታዘዝ ከሆን አምስት ግን አራትም ስድስትም ማድረግ አትችልም። ይህ አመፀኝነት ነው። ነው በዚህ መልክ ነው ቂብላንም የምንመለከተው ማለት ነው። እሽ ሌሎቹስ፣ አራቱ የተቀሩት አርካኑል እስላም አልአርባዕ የሚባሉትስ? ሌላው ሰላት ነው። ቀጥሎ ያለው ወደሊሉ ሰላቲ አሉ ሸይሁ። ለሰላትም ማስረጃው ወዘካቲ እንዲሁም ለዘካ አንድ ላይ ተያይዞ ወተፍሲር ተውሒድ

ሆን ነፍይ ነው፣ ላኢላሃ የሚለውን ያቅፋል ማለት ነው። ለሁዲ ሃይማኖትን ሕግና ስርዓትን ለሱ ብቻ አድርገው በብቸኝነት በኢኽላስ ሊገዙት እንጂ ሰዎች አልታዘዙም። ለሌላ ሁነፋ ወደ እውነታ ዘንባዮች ቀጥ ለጥ ያሉ ሆነው

አለለዚነ ሚንቀብሊኩም በነዚያ ከናንተ በፊት በነበሩት ሕዝቦች የነቢያት ተከታዮች ላይ ጾሙ ነው የተደነገገው። የግድ ወሩና መጠኑ ቀኑ ማለት አይደለም። ላይመሳሰል ይችላል። ቅርጹ ግን ከዚህ በፊትም ጾም እንደተደነገገው በእናንተም ላይ ተደንግገዋል። ለዓለኩም ተተቁን ጌታችሁን ትጠነ